ሰላም ሰላም፣ እንዴት ናችሁ ቤተሰብ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምናየው ደግሞ አጠቃላይ ስለ ስልካችን ባትሪ ይሆናል ማለት ነው። ማለትም ምንድነው እድሜውን ለማራዘም ሊሆን ይችላል። እንደገና ምን አይነት ሴቲንጎች ምናስተካክል ነው ባትሪያችን እንዲበረክት ማድረግ የምንችል ወይም ባትሪያችን እየጨረሰብን ያሉ በውስጡ ነው ግን የማናያቸው ባትሪያችን እየበሉብን ያሉ ነገሮች ነው ማለት ነው። በመጀመሪያ ወደ ስልካችን ሲቲንግ እንገባለን። ዘን ባትሪ ብለን እንጽፋለን ማለት ነው። ባትሪ ብለን ሰርች እናደርጋለን። ዘን ባትሪ የሚላለ ከታች ባትሪ የሚለውን እንጫናለን። ዘን እንዲህ ከገባም በኋላ ስለ ባትሪ ኢንፎርሜሽን ሻው ባትሪ ፐርሰንቴጅ ምናምን ስለሚለው እንደዚህ የተለያዩ እንትኖችን ያመጣልናል። ከዚህ ውስጥ አሁን ምን እንደሆነ የምንፈልገው ባትሪ ፕሮቴክሽን የሚለውን ነው ማለት ነው። ዘን ባትሪ ፕሮቴክሽን ኦን ከሆነ እናንተ ወይም ኦፍ ከሆነ ማየት ይችላላችሁ እንደሚለው ቤዚክ እና ማክሲማም ቤዚክ በምናይበት ጊዜ ም ምንደሚለው ሁያኞር ባትሪ የቻርጀር ቱ መቶ ፐርሰንት ቻርጂንግ ዌል ስቶፕ አንቲልዛ ባትሪ ሌብል ድሮፕ ስዳውን ቱ 95 ፐርሰንት እንደዚያን ቻርጂንግ ዌል ስታርት አየን ነው የሚለው። ይህን ማለት ነው። አሁን ቤዚክ ሌክ ያደረግ ነው ማለት ነው። ቤዚክ ሌክ ሆነ የኛ ያለው ሙሉ ለሊት ቻርጅ እያደረጋችሁ ስታሉ መቶ ያድርግ ና እንደገና ይመለስና እስከ ዘጠና አምስት ይጠብቀውና አሁንም ዙሮ ቻርጅ ያደረገዋል መቶ ያደረገዋል አሁን ይመልስና እንዲ ያደረገ ሪሳይክል እያደረገ ነው የሚያድር ማለት ነው ባትሪያችሁን። ስለዚህ እዚህ ላይ ጥንቃቄ ማድረግ አለብን ማለት ነው። የሚመከረው ምንድን ነው? በባትሪ አምራቾችም ዘንድ ማክሲመም ባትሪ እስከ 85% እንዲሆን ከዚህ ውጭ በቃ ቻርጅ እንዳያደርግ፣ ወይም 80% ከሆነ ከት እንዳያደርግ እንድናደርገው ነው እንደሚለው። ከለም ጽሁፉ ኪፒንግ ዩር ባትሪ አት ፉል ቻርጅ 100 ቻርጅ ፎር ኤ ሎንግ ታይም ካን ሪዱስ ኢትስ ላይፍ ታይም ነው የሚለው ላይፍ ስፓም ነው የሚለው የማንድ ነው የእድሜውን ያሳጥርብናል መቶ ፐርሰንት እስከሚሆን መጠበቅ ያለብንም ቻርጅ ለማድረግ እኛ ደስ የሚለን ግን 100% ሲሆን ነው አይደለ ግን አምራቾቹ እንዲህ እያሉ ነው ማለት ነው ስለዚህ ማክሲማም እስከ ሰማንያ ፐርሰንት በላይ እንዳይሄድ ማድረግ አለብን ማለት ነው ዛ ወጪ እንትን ማየት እንችላለን እዚህ ስክሮል ስናደርግ እነማን እነማን ናቸው ምን ያህል ፐርሰንት እየተጠቀሙብናል አሁን የፌስቡክ ዛሬ ብቻ አምስት ነጥብ ስምንት ፐርሰንት ወስዷል። ዩቲዩብ አምስት ነጥብ ስምንት ወስዷል። ኢንስታግራም ዩዲቴል ብንልም ሁላቸውን ያሳየና ማለት ነው። ሻው ባትሪ ፐርሰንቴጅ የሚለውን ይህን ከላይ እንዲታይ፣ ምን ያህል ፐርሰንት እንደቀራችሁ እንዲያሳይና ብናጠፈው፣ አሁን ከላይ ያሳይ ማለት ነው። ግን ማስተካከል እንችላለን። ስለ ባትሪ ኢንፎርሜሽን ደግሞ ማየት ከፈለግን ይሄን ከዚህ ላይ እንደዚህ ማየት እንችላለን ማለት ነው። ሁለተኛ ሴቲንግ ምንድን ነው፣ እንትን እንሄዳለን። ለምሳሌ ምንድን ነው የሚያደርገው ኒር ባይ ዲቫይሶች አሉ ዝም ብሎ እስካን ያረጋባቸዋል ማለት ነው። በወስጥ ታዋቂነት እስካን ስካን ያረጋ ብሉቱዝ አለ የለም ያረጋ እስካን ያደረገ ብሉቱዝ አታበሩ ማለት ነው። ኒር ዲቫይሶችን ስካን ያደርጋልና ስለዚህ እሱን ኦፍ ማድረግ አለብን። በወስጥ ታዋቂነት እስካን እያደረገብን ስለሆነ ስለዚህ ምንድን ነው የምንገባው ጎግል የሚል እንገባለን። ጎግል እንገባለን። ዜን ኦር ሰርቪስ የሚለውን እንጫናለን። ዜን ዲቫይስ የሚለውን እንነካለን። ከዚያ እስካን ፎር ኒርባይ ዲቫይስ የሚለውን ኦፍ ማድረግ አለብን። ይህ ምንድን ነው? እስካን ያደርጋል እሱ በውስጥ ታዋቂነት ብሉቱዝ አለ የለም እያለ ኒርባይ ዲቫይሶችን እስካን ያደርግብናማ ማለት ነው። ስለዚህ ይህን ኦፍ አድርገን መተው አለብን ማለት ነው። ሶስተኛው ደግሞ ምንድን ነው? ኮኔክሽንስ እንግባና ኮኔክሽንስ ዜን ሞር ኮኔክቲንግ ሴቲንግ የሚላለን አሁንም ኒባይ ዲቫይስ ስካኒንግ የሚለውን አሁንም ይሄን ኦፍ ማድረግ አለብን ማለት ነው። አሁንም ይሄን ፕሪንቲንግም ገብተን ዲፋውልት ፕራይስ ፕሪንት ሰርቪስ አሁንም ይሄን ኦፍ ማድረግ አለብን። ከዚህ በተጨማሪ ደግሞ ኖቲፊኬሽን ነው ኖቲፊኬሽን ማለት ማለት ስልካችን በላይ ኖቲፋይ እንዲያደርጉ ምናምን የምንፈቅድላቸው የማንፈቅድላቸው አሉ። ስለዚህ አንዳንድ የማንፈልጋቸው አፕሊኬሽኖች ኖቲኬሽናቸው መጣ አልመጣ ማንፈልጋቸው አፕሊኬሽኖች አሉና፣ እነሱን እንዴት ነው ኦፍ ማድረግ የምንችለው? ኦፍ አድርገን በቃ መቀመጥ አለብን። አሁንም ለባትሪያችን እድሜ አፕሊኬሽን የት ነው የምንገባ? መጀመሪያ ሲቲንግ ላይ ኖቲፊኬሽንስ እንገባለን። አፕሊኬሽን ኖቲፊኬሽን እንገባለን። ዜን ኦል የሚለውን ሰሌክት ካረግ ነው በኋላ፣ ከዚህ ላይ የማንፈልጋቸው ለምሳሌ አንድሮይድ አውቶ የሚለውን የማልፈልገው ከሆነ ኦፍ ማድረግ እችላለሁ ማለት ነው። እዚህ ከዚህ ኖቲፋይ እንዲያደርጉኝ የማልፈልጋቸውን አፕሊኬሽኖች በውስጥ ታዋቂነት ለኖቲፋይ ማድረጊያ አፕሊኬንትን ባትሪ እየወሰዱ ስለሆነ እነሱን ኦፍ ማድረግ አለብኝ ማለት ነው። ከዚህ በተጨማሪ ደግሞ ሌላ አንድ ሴቲንግ እንይ። ዲጂታል ዌልቢንግ የሚባላለ ሴቲንግ ላይ እንገባ። እናሆንም ዲጂታል ብለን ሰርች እናደረጋለን። ዜን ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚለውን እሱን እንጫናለን። ዜን ከዚህ ላይ ምን ማየት እንችላለን? ፌስቡክ ምን ያህል ጊዜ እንደወሰደብን፣ ሶሻል ሚዲያዎች አሁን ምን ያህል ጊዜ እየወሰዱብን እንደሆነ ከዚህ ላይ ማየት እንችላለን ማለት ነው። ለምሳሌ ፌስቡክ አንድ ሰዓት ከዚ ተጠቅማል እያለኝ ነው። ዩቲውብ አንድ ሰዓት ከአስራ ስምንት ኢንስታግራም ደግሞ ሀያ አንድ ደቂቃ ተጠቅማል እያለኝ ነው። ስለዚህ ምን ያህል ይህን ጊዜ እንደወሰዱብኝ እዚህ ላይ ቸክ ማድረግ እንችላለን። ስለ ባትሪው ግን ምንደምናደረግ? ዲጂታል ዌልቢንግ ሴቲንግ የሚለውን ጫንና ስለዚህ ይሄኛው ማለት ነው፣ ሻው ዲጂታል ዌልቢንግ ኦን አፕ ስክሪን የሚለውን ይሄ የእናንተ ኦፍ ከሆነ ችግር የለውም። ኦን ከሆነ ግን ኦፍ ማድረግ አለባችሁ ማለት ነው። ስለዚህ ይህም ዲጂታል ዌልቢንግ አፕሊኬሽን ማንጠቀም ከሆነ ምንም አይሰራም። በስክሪንች ላይ እንዲበራ ምንም እስክሪን ላይ ስክሪንችን ላይ እኮ እንደበራ አያሳየንም። ነገር ግን በውስጥ ታዋቂነት ኦን ከሆነ ባትሪያችን እየበላ ነው ማለት ነው። ስለዚህ በዚህም ኦፍ አድርገን ማስተካከል እንችላለን ማለት ነው። ለዛሬው ያዘጋጀሁላችሁ ይሄን ይመስላል። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ እንሆን።